ሰላም ጤና ስጥልኝ። የተወደዳችሁና የተከበራችው ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዊ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ረፋድ ይመጥናቸዋል ያልኳቸው ነጫጭር የአገር ቤት መረጃዎችንም አሰማቸዋለሁ። በቅድሚያ ማረስቶቹን በሀገራችን ኢትዮጵያ አዲስ ህግ ወጥቷል። እንግዲህ በአዲስ አበባ ከተማ አዲስ አበባ ከተማ የአፍሪካ መቀመጫ ነች ተብላ የሰዓት ላፊ አገልግሎት ሰጪዎች ጊዜ ገደብ የተጨመረበት ሁኔታ ነው ያለው። በአማራ ክልል አንድነት ዘመቻ ተጠናክሮ የቀጠለ መሆኑና በትላንትናው እለት በርካታ ቦታዎች ላይ እድል መገኘቱን ፋኖ የገለጸበት ሁኔታ ነው ያለው። በርካታ የአገዛዙ ሰራዊት ዋጋ የከፈለበት ውጊያዎችም ተደርጓል። ከዚህ ውጪ እስራኤል ጦርነት አውጃለች በጋዛ ላይ በሚያሳዝን ሁኔታ ጥሩ አንጻራዊ ሰላም እና ድርድር ይመጣል ተብሎ ሲጠበቅ ጦርነት የታወጀበት ሁኔታ ነው ያለው። እነዚህን እና ሌሎች አጫጭር መረጃዎችን ማሰማችኋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮ ትጠይቃለሁ። ቀጥታ ወደ መረጃዎች ነው አልፎ መረጃን የማስቀድምላችሁ። በመግቢያዬን ለመጠቀስ እንደሞከርኩት በሀገራችን ኢትዮጵያ በአዲስ አበባ ሕግ ወጥቷል። በአዲስ አበባ የሚገኙ መነሻቸውም የንግድ ቤቶች እና የትራንስፖርት አገልግሎቶች መስጫ ተቋማት ሰዓታቸውን ለማራዘም በወጣው ደንብ ቁጥር 184 ዝባር 2017 መሰረት የተቋማት አገልግሎት መስጫ ተሻሽለው እስከ ምሽቱ አራት ሰዓት እንዲቆይ መደረጉ ተገልጧል። ይህም ስራ ላይ መዋሉ መጀመሩን ሲሆን ከዚህ በላይ ሊራዘም ይችላልም ተብሏል። አዲስ አበባ የአፍሪካ መዲና መሆኗን ገልጸው የዓለም ዲፕሎማቲክ መቀመጫ እንደመሆኑ መጠን ቀን ብቻ ተሰርቶ መቆም አስፈላጊ አለመሆኑም ተከትሎ ነው። እንደ ሌሎች ሀገራት 24 ሰዓት አገልግሎት መስጠት ያስችል ዘንድ ተብሏል። የንግድ ተቋማቱ ከአራት ሰዓት አስቀድሞ መዝጋት አይቻልም ስሉ ያስጠነቀቁበት ሁኔታም አለ። እንግዲህ አንዳንድ ተቋማቶች በጊዜ ነው የሚዘጉ፣ ነገር ግን ክልክል ነው ተብሏል። ማናቸውም የንግድ መደብራት አገልግሎት እንዲሰጡ ተደርጓል። ማህበረሰቡ በምሽት ተጨማሪ ስራ እየሰራ ተጠቃሚ መሆን አለበት ነው የተባለው። ድንጋጌው ተላልፎ በጊዜ ሱቁን ዘግተው የተገኘ ሰው ፍቃድ ይሰረዛል ተብሏል። አንድ የንግድ ተቋም ከምሽቱ ሶስት ሰዓት ተኩል አስቀድመው ከዘጋ እና ምርት እያለ የለኝም ካለ ከተደረሰበት አስር ሺህ ብር ይቀጣል። ወደ አሁኑ አየር ባየር ተብሏል። የውጭ መብራት ያላበራ ሰባት ሺህ ብር ቅጣት አለው ተብሏል። ትራንስፖርት ምሽት ነው ብሎ ከታሪፍ በላይ ካስከፈለ አምስት ሺህ ይቀጣል ብሏል። አፈጻጸምን በተመለከተ ከህብረተሰብ በሚደርሰን ጥቁማ መሰረት ነው የምንሄደው ብላል። እንግዲህ እንግዲህ ምናልባት ብልጽግና ይሄንን ህግ ያወጣበት ዋናው ትልቁ ምክንያት የሆነ የሚጠቀምበት ነገር እና እሱን ትርፋማ ያደርጋል ተብሎ የሚገመት ነገር ነው። እንግዲህ የሄደበት ያለው አንዳንድ ነጋዴዎችን ቅጣት ነው ብሎ ጫና ውስጥ በማስገባት ህብረተሰቡ ጥቆማ በሚሰጠን ነው ብሎ የራሳቸውን ሰዎች በማስጠቆም እንግዲህ እቺም ሌላ ማንገድ ነች። ለህዝቡ ይጠቅማል ብሎ ሳይሆን እሱ የገቢ ምንጭ የሚያገኝበትን ስትራቴጂ ነው አሁንም የሚዘረጋው። አሁን ይህ ህግ ወጥቷል። ከአንድ ሳምንት ወይም ደግሞ ከሁለት ሳምንት በኋላ በዚህ ህግ ዙሪያ ብሶታቸውን የሚያሰሙ ነጋዴዎችን፣ ባለተሽከርካሪዎችን ቅሬታና ሲሞታ እንሰማለን ማለት ነው። የሚበሉበትን አካሄድ ነው እንግዲህ ስትራቴጂ እየዘረጉ የሚገኙት። ሌላው ከትላንትና በስታ መጠነ ሰፊ የአየር ድብደባ ያደረሰችው እስራኤል በትላንትና ምሽት ደግሞ ሙሉ ጦርነት በጋዛ ማወጇ ተሰምቷል። ምሽቱ በሰጡት መግለጫ ውጊያው አቁመን እንደራደራለን እየተዋጋን ውጊያ አቁመን አንደራደርም እየተዋጋን እንደራደራለን ብላለች እስራኤል። እንግዲህ ታጋቾች እናስመልሳለን ብለዋል እስራኤል። እንግዲህ በእስራኤል እና ሐማስ መካከል የሚደረገውን ድርድር ሀማስ እንግዲህ አልተቀበለም በዚህ ውስጥ እንግዲህ አንድ የግብጽ ውጭ ሚኒስትር ይገኝበታል የተደረገውን የአየር ጥቃት ድርድሩን አስከፊ ነው ብሏል ሀማስ እምቢተኛ በመሆኑ ነው እንግዲህ ጦርነቱ በድጋሜ ሊቀሰቀስ የቻለ እየተባለ የሚገኘው ሀማስ እንግዲህ እምቢተኝነትን በመምረጡ ነው ዳግም ጥቃት የተጀመረው ተብሏል ቱርክ ባወጣችው መግለጫ እስራኤል ሕዝብን ለማውደም ለማጥፋት የጀመረችው ሴራ ነው ብላለች። ቱርክ በመግለጫዋ እንግዲህ አስከፊ ጦርነት ነው። እጅግ በጣም በሚያሳዝን ሁኔታ ከአምስት መቶ ሰው በላይ የሞት ሰለባ የሆነበት ሁኔታ ያለው በጋዛ ይሄ ነገር አሁንም ይቀጥላል ነው እየተባለ ያለው። ሌላው በሀገራችን ኢትዮጵያ እንግዲህ ሁለት ዓመት ሊደፍን ጥቂት ወራቶች የቀሩት የአማራ ክልል ጦርነት በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ተደርጓል። በጎጃም ቀጠና ብቻ እንግዲህ ፋኖ ወደ ዘጠኝ ክፍለ ጦር ያሰለፈበት ሁኔታ ነው ያለው፣ በውጊያ ተሳትፏል። በአማራ ክልል ጎጃም ብቻ ትላንትና ሰምታችኋል፣ በሰላሳ አምስት ግንባር ነው ውጊያ ሲደረግ የዋለው። በአዲስ ዘመን በአራት ተቅጣጫ ውጊያ የተደረገበት ነበር ጠዋት ማረማ ቤት የነበረው ከባድ ውጊያም ማምሻውንም ወደ ከተማው የቀረበበት ሁኔታ መኖሩ የተገለጸበት ሁኔታ ነው ያለው። እጅግ በጣም በሚያሳዝነው ደግሞ የእርሻ ውጤቶችን የእርሻ ግብዓቶችን ለመግዛት ወደ ከተማ የመጡት አርሶ አደሮችም ለዚህ ጥይት ሰለባ የሆኑበት ሁኔታ መኖሩ ነው የተሰማው። ትራንስፖርት ቆሟል። ወረታ ከተማ፣ አዲስ ዘመን ብሎ ጦርነት እንግዲህ በጦርነት ሰበብ ትምህርት ቤቶች፣ መስሪያ ቤቶች በርካታ እየተዘጉበት ሁኔታ ነው ያለው። ይሄ ጦርነት እየተከናወነበት ባለበት ሰዓት እንግዲህ ብልጽግና ክረምት ሳይገባ ዘመቻውን ፈስመን እግር ለመትከል በየቀበሌው እግር እንተክላለን ብሎ እቅድና ፕሮግራም አውጥቶ ነበር። ነገር ግን አንድነት ዘመቻ ብሎ ፋኖቹ አስቀድሞ ዘመቻውን የቀጠሉበት ሁኔታ ነው ያለው። እንደዚህ አይነቱ የውጊያ ስልት እቅድን ማክሸፍ ነው እቅድን ማክሸፍ የጠላትን ፕሮግራም እና የጠላትን እቅድ የጠላትን የማድረግ ኃይል አስቀድሞ የማክሸፍ ስራ ነው። እንግዲህ ፋኖች ይሰሩ። እንደዚህ አይነቱ የውጊያ ጥበቦች በመረጃ ላይ የተመሰረተ ነው። ጠላት ምን አስቧል? ምን አቅም አለው? ምን ሊያደርግ ነው? የት የት አካባቢ ነው ማጥቃት ለማድረግ የፈለገው የሚለውን ወገን በቂና ትክክለኛ መረጃ ካገኘ የዚህን የጠላት ኃይልን የማድረግ አቅም ማክሸፍ፣ ፋኖቹ አሁን በደረሳቸው መረጃ መሰረት እንግዲህ ይሄንን አክሽፎታል። ከማክሸፍን ባሻገር በርካታ የቡድን መሳሪያዎች ወደ እነሱ እንዲገባ ተደርጓል። ምርኮኞችን በዛው ልክ ሞትና ቁስለኛም በዛው ልክ የተመዘገበበት ሁኔታ ነው ያለው። ደብረ ታቦር ሆስፒታል ከሲቪል ነፃ ሆኖ የአብይ አህመድ ወታደሮች ብቻ እንዲያስተናግድም የተደረገበት ሁኔታ መኖሩን ነው እንግዲህ እየሰማ ነው ጎንደር ዙሪያ ማክሰኞትም የነበረው ውጊያ ጉዳት ደርሷል በርካታ አምቡላንሶች እንግዲህ ትላንትና ቁስለኞችን ይዞ ወደ ጎንደር ሆስፒታል ሲገቡ ተመልክተናል ያሉት የአይን እማኞች ናቸው ከጎንደር እስከ አዲስ ዘመን ብቻ እንግዲህ አስራ አንድ ቦታ ላይ ነው ውጊያ የነበረው ትላንትና በጣም የሚገርም ነው በጎንደር ሲደረግ የነበረው ውጊያ መጠነ ሰፊ እንደሆነም ተገልጿል በተመሳሳይ በጎጃም በተመሳሳይ በሰላሳ አምስት ቦታ ውጊያ ሲደረግ ውሏል። ለአብነት ደብረ ማርቆስ ውጊያ ተደርጓል። ዱጋ ሲሆን ውጊያ ተደርጓል። መርጦ ለማርያም፣ ደንበጫ፣ አማኑኤል፣ አዴት፣ ደብረ ወርቅ፣ ሸበልበረንታ፣ ቆይ ወንጂ፣ ሳዴ ውጊያዎች ሲደረጉ ውሏል። እንግዲህ በጣም መጠነ ሰፊ የሆነ ስምንት ክፍለ ጦር ነው ፋኖ ያሰለፈው። ዘጠኝ ክፍለ ጦር ቢሰለፍም አንዱን ክፍለ ጦር ተጠባባቂ አድርጎ ወደ ስምንት ክፍለ ጦር አሰልፏል። እስከ ማምሻ ድረስ እንግዲህ ውጊያው አምስት መቶ ዘጠኝ ወታደሮች የመንግስት ወታደሮች የሞቱ ሲሆን ወደ ሁለት መቶ ቁስለኛ እየተመዘገበበት ሁኔታ ነው የነበረው በትላንትና ውጊያ። ይሄ ቀላል ቁጥር አይደለም፣ ቀላል ቁጥር አይደለም። ፋኖች ለመቁጠር አዳጋች በሆነ ቦታ በየእሸጥ እና በየጫካ ውስጥ እያቃሰተ ቁስሎ ያልወጣ እንዳለም የገለጹበት ሁኔታ ነው ያለው ከደብረታቦር ጎንደር ባህር ዳር ጎንደር ትራንስፖርት ተቋርጧል ትላንትና በዚሁ በውጊያ የተነሳ ነው እንግዲህ ቁልቋል በር እንግዲህ ከባድ ውጊያ ተደርጓል በተመሳሳይ ሊሞ ከምከም አዲስ ዘመን ከተማም ውጊያዎች ተደርጓል ትራንስፖርት እንቅስቃሴዎችም በዚሁ ልክ የቆሙበት ሁኔታ ነው የነበረው በቋራም አሰል በተባለው ተብሎ በሚጠራ ቦታ ላይ ከባድ ውጊያ ተደርጓል። እንግዲህ ውጊያ ያልተደረገበት ቦታ የለም። ትናንትና ሰሜን ወሎም እንዲሁ በተመሳሳይ ነው። አርማጭሆ ውጊያ መኖሩን እንግዲህ ወገራም ውጊያ መኖሩ ተሰምቷል። በቋራ አሰል በተደረገው ውጊያ ሀያ አንድ መከላከያ ወደ ፋኖ ተቀላቅሏል። አስራ አምስት የመንግስት ወታደሮች ደግሞ ሞቷል። እዚህ ቦታ ላይ ከፋኖ ሶስት ፋኖች መስዋዕትነት ከፍሏል። ሀያ የነፍስ ወከፍ መሳሪያ በፋኖ እጅ ገብቷል። ይሄንን ተከትሎ እንግዲህ ብልጽግና በርካታ መረጃዎችን ሲያንሸራሽር ነበር። ያልሞቱትን ሞቷል ብሎ ፋኖቹ ደግሞ ወጥተው መግለጫ ሲሰጡ ነበር። በወንጂ በአራት አቅጣጫ ነው እንግዲህ ውጊያው ሲደረግ የነበረው። ወደ ወይን ውሃም ፋኖ ወደ ከተማ መግባቱ ተሰምቷል። ብዙ ቦታዎች ላይ ፋኖ ወደ ከተማ ገብቶ የወጡበት ሁኔታ ነው ያለው። ደንበጫ በለሳም የገባው የፋኖ ኃይል እንግዲህ 35 የነፍስ ወከፍና አራት የቡድን መሳሪያዎች ፋኖ ወስዷል። በተመሳሳይ በመሻከል ከፍተኛ ጉዳት ተስተናግዷል። አዋብል፣ የትመን፣ ቢቻና ወይራ ቀበሌም እንግዲህ ደባይ ጮኬ እስከ አባይ ሾለቆ ውጊያ ተደርጓል። እንግዲህ እዚህ ላይም የመከላከያ አመራሮች ከተወለቃን ጨምሮ የተሰዉበት ሁኔታ መኖሩ ተሰምቷል። ወሎ ቀጠናም ስታይሽ ጋዞ ከባድ ውጊያ ተደርጓል። እነዚህ ቦታዎች ላይም እንግዲህ ፋኖዎች ተነጋግሮ ነው ይሄንን ውጊያ ያደረጉት። በጥምረት በተለይ ኩታ ገጠም የተባሉ አካባቢዎች ላይ በመነጋገር ነው ውጊያ እያደረጉ የሚገኙት። አድማጮቻችን፣ ተመልካቾቻችን እንግዲህ ዛሬ ሐሙስ ነው። ጠቅላይ ሚኒስትር አብይ አህመድ ፓርላማ ስብሰባ ላይ ይገኛሉ። ከህዝብ ተወካዮች የሚነሳላቸውን ጥያቄ መልስ ይሰጣሉ ተብሎ ይጠበቃል። ይሄንን መረጃ እንግዲህ ይዘን የምንመለስበት ይሆናል ከሌሎች የግንባር መረጃዎች ጋር የፓርላማውን ውሎ በርካታ ጥያቄዎች እየተነሱ ይገኛሉ። ስለ ጦርነት አንዳንድ ሰዎች አንስቷል፣ ስለ ኑሮ ውድነትም የተነሳበት ሁኔታ ነው ያለው። እንግዲህ አብይ አህመድ ከሞላ ጎደር ነው የሚመልሰው እንጂ ሁሉም ጥያቄዎች አይመለሱም። እምብዛም እዚህ ግባ የሚባል ጥያቄም እየተነሳ አይደለም። እነ ዶክተር ደሳለኝ ጫኔ ከጎጃም ምርጫ ክልል ተመርተው ፓርላማ እየገቡት ቆንጆ ቆንጆ ጥያቄን ያነሱበት ሁኔታ ነው ያለው። ሙሉውን እንግዲህ የጠቅላይ ሚኒስትሩን መልስና የዝንጀሮ ስብስቦቹን ሁኔታ በኋላ የምንመለስበት ይሆናል። መልካም ጊዜ እንደሆነላችሁ እመኛለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን የምትከታተሉት በአክብሮት ጠይቃለሁ። መልካም ጊዜ